ከሄርሜላ ጋር ተባብረ ገና አዲስ ካወቃ ከሄርሜላ ጋር ተባብረ የሩታ የሩታ አምባ የሩታ ልጅ አያሳዝንም? ሩታ ልጇን ይዛ ሌላ ሀገር ስትሄድ ሌላ ሀገር ለመሄድ ስታስብ እንኳን ትንሽ እንኳን አታዝንም። አንተ ከሄርሜላ ዛሬ ነገ ከመጣች ልጅ ከእሷ ተባብረ ሩታ እንትን ትላታለህ። ምን ይበጣል? አብርሃም ቀጥረ ነው አላልካ? ደውልለትና ጠራው። ከዛ ከኔ ጋር ያውራ። እዚህ ይኸውልህ። አንተም አንተም ሁላችሁም ፈረንጁም እዩም ሁላችሁም፣ የለም ብዙ ነገር አረጋችሁ፣ ግን ምንም ደከማችሁ እንጂ ምንም ያመጣችሁት ነገር የለም። ልወደድ ባይ ነው የሆናችሁ። ሰው ይውደደኝ ምናምን ብላችሁ ነው የምትሰሩት። በጣም ባልጠበቅነው ሁኔታ ማለት አቅርባችን ያለ ሰው የሆነ በጣም ከባድ ነገር እያደረገ እንዳለ እሱ አውቆም ሆነ ሳያውቅ። ነገራቶችን እያበላሸ ያለ ሰው ስላለ ለዛ ሰው አንዳንድ ነገሮችን ልንናገርና አንዳንድ ነገሮችን እሱ አውቁትም ሆነ ሳያውቅ ያደረገውን ነገር ልናስታውሰው ስለፈለግን ነው ዛሬ የመጣነው። ፈረንጁም አንዳንድ የሚላችሁ ነገር ይኖራል። ከዚያ በፊት ግን ሰላም ብላችሁና ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ ዛሬም አንድ የሆነ ስህተት የሚባል ነገር አይተን መተናል ማለት ነው። እንግዲህ ከዚህ በፊት የምታውቁት ነገር ነው፣ ለሄርሜላ ያለን ቦታ ምንም አይነት የጥላቻ ቦታ የለንም። እናንተም ታውቃላችሁና ስራዋ ነው ልንወድላት ያልቻል ነው። እኛ ደግሞ አሁን ላይ እየተረዳን ያለነው ወይም ደግሞ እየመሰለን ያለው ከኛ ጓደኛ ወይም ደግሞ እንደ ወንድማችን የምንቆጥረው ሰው ነው ይህንን ነገር እያደረገ ያለው እና እኛ እንደሰማነው ከሆነ እንደዛ ነው። ብቻ የዚህ ሁሉ ሴራ አቤል እንደሆነ ሰምተናል። ዛሬ ደግሞ እሱን ማናገር እንፈልጋለን። እንደ ሌላ ቀን እንደዚህ ሸፋፍነን ምናምን ማለፍ አንፈልግም። እኔ ቀጥታ አላወረው ነው ዛሬ የመጣሁት። እንግዲህ እዩም የምታወረው ነገር ካለ እኔ ቀጥታ እሱ ሲመጣ በአወራው ይሻላል ብዬ አስባለሁ። ቤተሰቦች እንዳላችሁ ነው ብዙ ነገሮች ከዚህ በፊት ከእነዚህ ሁሉ ነገሮች ውስጥ ጀርባ የሆነ ሰው አለ ይባላል እና ብዙ ነገሮች ደሞ አሁን ላይ ስንመለከትና ብዙም ሰዎች እንትና እንትና እያለ በተለያዩ ነገሮች እኛን ሊያስረዱን ሲሞክሩ ከአብዛኛው ነገር በስተጀርባ አቤል አለበትና በተለይ የሰዓቱ ተሰርቶበታል ምናምን ነገር ተብሏልና ያ ሰዓት ያሰራ ወይ ደሞ እንዲሰጥ ያደረገው ደግሞ አቤል እንደሆነ ደሞ ብዙዎች እየተናገሩ ነው ያለው። ሰዓቱም ከተሰራበት በኋላ ለአብሮሽ እንዲሰጥ ያደረገው አቤል ነው እና ይሄን ነገር ደግሞ በጣም አስቀያሚ ነገር። ከአብርሃም ጓደኛው ነው በጣም እንደ ወንድሙ የሚያየው ጓደኛው ነው። ሩታ ደግሞ እህቱ ናት። ብዙ ነገሮችን አብረው አሳልፈዋል ምናም ነገር ነገር ግን ከዚህ ጀርባ ላይ ደግሞ ሁሉንም ነገር ልክ እየተወራ እንዳለው ወይ ደግሞ ለኛ ሰዎች እንደነገሩንም። ከዚህ ሁሉ ብጥብጥ ምናም ጀርባ ግን እውነት እንደሚባለው አቤል ካለበት በጣም በጣም ይደብርና ሚያስጠላ ነገር ነው። ምክንያቱም እኔ በዚህ ልክ የምጠብቀው ሰው አይደለም አቤል። ይህንን ነገር ደግሞ ተሸፋፍነን ምናምን ነገር ማለፍ ስለሌለብን አብርሽም ጠርተነዋል። እንግዲህ አብርሽ እዚህ ከመጣ በኋላ አቤልም ሁለቱ በመጡልን ሰዓት ላይ ሁለቱንም እኩል እዚ ያለውን ነገር አስረድተናቸው የምናፋጥጣቸው ወይ ደግሞ እርስ በርስ ያለውን ነገር እንዲተዋወቁ ማድረግ ስላለብን ማድረግ አለብን ማለት ነው። ምክንያቱም ሩታ አሁን እንግዲህ ብዙዎቻችሁ ለመስማትም ለማየትም እንደሞከራችሁት ወይ ደግሞ እንዳያችሁትም ከልጁ ጋር ከወለደችው ከቤቢሾ ጋር ሌላ ቦታ ላይ ልትሄድ እንደሆነ ምናምን ነገር ሰምተናል እና ያ ነገር ደግሞ በጣም በጣም ነው የደበረኝ። በተለይ ፈረንጅ ያንን ነገር ደግሞ ሲነግረኝ በጣም ያስጠላኝ። ምክንያቱም አንዲት ሴት ልጅ ይሄ ሁሉ ዘጠኝ ወር ሙሉ እንደዚህ መንከራተቷ እንደገናም እንደዚህ መጎዳቷ ሳያንስ እንደገናም ደግሞ ከልጅ ጋር አብራ የተለያዩ ሀገራቶች ላይ ልትንከራተት መሆኑን ሩታ ሲሰማ በጣም በጣም ነው የደበረኝ እና ይህን ነገር ደግሞ ምናልባትም አብረሽ እንትን ብሎት ላይሆን ይችላል ነገሩን እንደ ቀልድ ማይቶት ሊሆን ይችላል ወይ ከልቦ አይቶትም ላይሆን ይችላል። እና ይህ ነገር ደግሞ በደንብ ያለውን ነገር አስረግጣ እናግራ ነው። ብዙ ነገሮች ከዚህ በፊት አይደለ ፈረንጅ ቀልድ መስሎን፣ ግን የምር የሆኑ ነገሮች አሉና አሁንም ይህንን እንደ ቀልድ ባይመለከተው ብዬ አስባለሁ። አቤል ደግሞ በዚህ ልክ ደግሞ መሆኑ ከብዶኛልን ፈረንጅ። ራሱ እኛ ግራ የገባን የነበረው ይህን ነገር እያደረገ ያለው ከጎን በርቺ እያላት ያለው ማን ነው የሚለው ነገር ግራ ገብቶን ነበርና በዚህ በመሃል ደግሞ አቤል መሆኑ ይህንን ነገር አቤል እያደረገ መሆኑ ስንሰማ በጣም ነው የደበረን። በጣም የወረደ ስራ ነው የሰራው። ሩታ አገር ጥላ እስክትሄድ ድረስ ወይም ደግሞ ይህንን ሀሳብ እስኪመጣላት ድረስ እያደረገ ያለው እሱ ነው ማለት ነው። እኔ የሚመስለኝ እንደዛ ነው። እንደዚህ ይህንን ነገር አድርጎት ከሆነ በጣም በቃ የወረደ ስራ ነው የሰራው ከአብርሃም ጓደኛ ወይም ከሩታ ጓደኛ የማይጠበቅ ስራ ነው የሰራው። እኔ ከጓደኞቻችን መሀል አንዳችን እንደዚህ ያደርጋል ብለን አናስብም ነበርና የሰዓቱን ጉዳይ አቤል እንዳመቻቸ እንድሰጠው እንዳደረገ ሰምተናል። እና እሱ ነው የዚህ ሁሉ ሴራ፣ የዚህ ሁሉ ስራ ባለቤት እሱ ነውና፣ ብቻ እሱ ሲመጣ ደግሞ በደንብ የምናወራው ይሆናል። ዛሬ ምንም መሸፋፈን የለም። ማወቅ ምፈልጉን ነገር እንዳለ ቀጥታ ከመናገር ወደ ኋላ አይደለም። ማንም ሊሆን ይችላል፣ ምንም ሊመጣ ይችላል ማለት ነው። አዎ ምክንያቱም ማለት ነው፣ ባለፈው እራሱ አሁን ነገራቶች የሆነ ለመናገር እኔ አቤል ላይ እየፈረድኩ ምናምን አይደለም። ሰዓቱን እንጣለው ብዬ ባልኩበት ሰዓት ሂድና መረጃ ይዘና ምናምን ሲለኝ ነበረና፣ አሁን ደግሞ ይዛኔ የሆነ አክት ሲያደርግ የነበረው ነገር አልጣመኝም። አሁንም ሰዓት እመጣለሁ፣ ህይወቱን የሚያድን ከሆነ አብርሃም ምንም ችግር የለውም። ግን እሱ ሰዓት እኮ ማለት እሷ የሰጠችው ሰዓት ስጦታ ስጦታ ይጣለ ምናምን ነው ያያኛለሁ። የምን ስጦታ አይደለም። የፈለገ ነገር ለምን ሪልስቴት ትልቅ ሪልስቴት አንድ ፎቅ ሙሉ ገዝታ ለምን አትሰጠው? ያ ነገር እሱን አብርሃምን ህይወቱን የሚያበላሽበት ነገር ከሆነ ልጁን የሚያሰጣው ከሆነ ምን ያደርግለታል? ከቤተሰብ እንትን ብሎ የምታገኘው ነገር ምንም አይሰራለም። እና ለዛም ነው በተለይ አሁን ላይ ደግሞ አቤልና ሄርሜላ ያላቸው ቀረቤታ ደግሞ ከሌላው ጊዜ በተለየ በጣም ክሎዝ ናቸው። በጣም ማለት ነው በጣም እኔ ከምነግርህ በላይ ክሎዝ ናቸው እና እንደዚህ ደግሞ ክሎዝ የሆኑበት ምክንያት ደግሞ የሆነ ሚስጥሩ ውስጣቸው ላይ ስላለ ነው እና ይሄ ሁሉ ውስጥ ላይ ያለው ሚስጥር እንዲታወቅ እንፈልጋለን ውስጣቸው ላይ ያለው ሚስጥር በደንብ እንዲብረራ እንፈልጋለን እና አሁን አቤል ደውለንለታ ሲመጣ ያለውን ነገር እንዳለ ዲቴል እንዲነግረን እንፈልጋለን ሙሉ ከእሷ ጋር ያለው ግንኙነት ስለ ሰዓቱ መጣል አለመጣል ስላለበት ሩታ ሌላ ሀገር እንዴት ልትሄድ እንደሆነ እና ደግሞ ከዛ በተጨማሪ አሁን እያሰበ ስላለው ነገር ገብቷል። ስለነሱ እኛ ከሰዓቱ ጋር ምንም አይነት ነገር የለም ወይም ደግሞ ሰዓት ብረት ነው፣ ሌላ ነገርም ሊኖረው ይችላል። እሱን አናቅም። ግን ደግሞ ሄርሜላን እኛ ከአብርሽ ህይወት ለማስወጣት እየሞከረን፣ እሱ ደግሞ ከጎን በርች እያላት ከሆነ እዚህ ጋር በመሀል የአዲስ የተወለደ ልጅ ህይወት እያበላሸን ነው የአብርሽም የሩታ ህይወት እየተበላሸ ስለሆነ አብርሽ አቤል ይሄንን ነገር አድርጎት ከሆነ እኔ እዩ በጣም ነው የማይሆን ስሜት ውስጥ ምገቡ። አብርሃም ጋር ጋ ደውለህ እንደነበረ ቀደምከው። አብራም መኪና ስለዚህ ቀርማል ብለናባ። እሺ በመጀመሪያ ከዚህ በፊት ብዙ ነገር ተፈጥሯል፣ ብዙ ግርግር እንደተፈጠረ አንተም ታውቃለህ። ግን እሱን ነገር ረስተን ዛሬ ልናወራ የመጣ ነው፣ ትልቅ ነገር ይዘን ነው። ለሌላ ቀን ጭቅጭቅ ምናምን እንዲፈጠር አይደለም፣ ወይም ደግሞ ከአንተ ጋር ጸበኛ ምናምን ሆነን አይደለም የመጣ ነው። እየሰማነው ነገር አለ፣ ያንን ነገር ደግሞ ግልጽ እንድታደርግልን ስለምንፈልግ የጠራነ አደለኝ። እኔ አሁን ለምሳሌ አሁን እዚህ ጋር የምንጠይቅ ወይ ደግሞ ማወራ ነገር አቤት ፐርሰናል የሆነ ነገር አይደለም እኔ የሆነ ካንተ ጋር ኬዝ ኖሮብኝ ወይ ደሞ ጸባም ብሎኝ ምናምን ነገር አይደለም። ግን ማስተካከል ያለብህ ነገሮች አሉ እንደ አንድ እንደ ጓደኛ ብዙ ነገር አብረን እንዳሳለፈ ሰው እኔ የሆነ ቦታ ስጣመም አንተ ይህን ነገር ማስተካከል አለብህ ብለህ እንደምትለኝ አንተም ደግሞ ጓደኛ ና እያንዳንዱ ነገር ስለጠፋው ጥፋቶች መናገር እፈልጋለሁ። ገብተዋል። ይቅርታ አድርግልኝ አቤል። ነገራቶች በሙሉ ከአብርሃም ጀርባ የሆነ ሰው አለ እየተባለ ነው አይደል? ያለ ከአብርሃም እና ከሩታ የሆነ ጸብ ረብሻ ጀርባ የሆነ ሰው አለ እየተባለ ነው። ያ ሰው ደግሞ ብዙ ነገሮች ወደ አንተ ነው እየጠቆመ ያለው አቤል፣ ወደ አንተ ማለት ነው። የምሬ ነው የምለው። እየጠቆመ ብቻ ሳይሆን ትክክለኛ ከምናምነው ሰው ወይም ደግሞ እንደዚህ በቃ ይዋሻል ብለን ከማንጠብቀው ሰው ነው የሰማነው። የዚህ ሁሉ ሴራ አቤል ነው፣ ይሄ ሁሉ ነገር እያደረገ ያለው አቤል ነው፣ ከሄርሜላ ጋር ተባብሮ ነው የተባለውና ይህን ነገር እውነት ነው ወይስ እንድትነግረን ነገር ስፔሲፊካሊ ልጠይቅህና ለምሳሌ አሁን ለምሳሌ ሰዓቱ እንዲጣል አንተ አልፈልግም፣ ገብተዋል ሰዓቱ እንዲጣል አልፈልክም፣ ሰዓቱ ላይ ደግሞ ሌላ ነገሮች አሉ ተብሏል። አይደለም ሰዓት ብዙ ነገር ይጣል ቢባል እንኳን አንተ በዚህ ሰዓት እሺ ይጣል ያብርሽን ህይወት ካስተካከለለት ብለህ ማለት የነበረብሰው ነው፣ እንደ ጓደኝነት ግን አንተ ለሄርሜላ በማገዝ የሚሆን በማወቅ የሚሆን ባለማወቅ እያልከኝ ያለው ነገር ሄርሜላ ማረጋገጫ እስካልመጣ ድረስ ሰዓቱ ላይ ያለው ነገር ማረጋገጫ እስካልመጣ ድረስ አይጣልም። ምን ማለት ነው ይሄ? አልገባኝም። እስኪ ንገሪ። አሁን የጠራችኝ ዋንኛ ምክንያት በአብርሽ እና በሩታ መሀል አንተ ነህ ዋንኛው ሰው፣ እንዲጣሉ፣ እንዲለያዩ ወይ ደግሞ በመሀላቸው ትልቅ ክፍተት እንዲፈጠር አንተ ነህ እያላችኝ ነው። አንተ ተባባሪ ነህ እያልክን ነው። ተባባሪ ሩታና አብርሽ የተለያዩበት ዋነኛው ሰው ወይ ደግሞ ተባባሪው አንተ ላይ። ይሄ ነገር እኮ ደጋግማችሁት እናንተ ራሱ፣ እኔ ከዚህ በፊትም ምን ነግራችሁኛል አይደል? አንተነ ጥፋተኛ፣ አንተነ ከነሱ መሀል የሆነ ነገር የፈጠርከው ወይ እንዲለያዩ ና እንዲራራቁ ያረከው አንተ ነው ብላችሁኛል። አሁንም አንድ አይነት ተመሳሳይ የሆነ እንትን ነው። እኔ እሺ አመኛለሁ፣ እኔ ነኝ ያለ ያያቸው እኮ ብያቸዋለሁ፣ ከዚህ በፊትም ለእናንተም ሳይሆን ለሌላም ሰው ግን ጊዜው ራሱ በጊዜው መታምኑ ይሆናል። እዚህ ጋር ሄደህ አብሮ ሺህዬ የእኔ እንትን እያልክ የሆኑ በቃ እንዲከፋው አልፈልግም፣ እንትን እንዲለው አልፈልግም። ከዚህ በላይ መክፋት አለ እንዴ? ከዚህ በላይ ከሚስቱን ከማጣት እና ልጁን ከማጣት በላይ የሚከፋው ነገር አለ እንዴ? አንተ ነው የከፋ የሚመስለው ከሱ የተለያየው ይልቅ ማለት ነው። አንተ ነው የከፋ። እሱ ተስማምቶበትና ፈልጎ ብዙ ነገር አድርጓል። ስማኝ። አዳመጥኩ እስካሁን አረ ብዙ ነገር አድርጓል። ብዙ ነገር ሞክሯል። ግርስር እስከ መንበር ከክ ትልቅ ሰው እስከማስገባት ነገር አድርጓል። አንተ እሱ ፈልጎትና አሁን እየው በቃ እሱ ክርክር መከራከር ድክም ብሎኝ እንጂ እኔን ጥፋተኛ ማለት እኮ እኮ ነው። ወይ እኔ አንተ ስላወራ እኔ ስላወራው ምናምን የሆነ የሚፈርስን አይነት ነገር አይደለም። ገብቷል? ህጻን ምናምን የህፃን ትዳር አይደለም እነሱ የያዙት። እኔ የሆነ ነገር ስላረኩ፣ እኔ የሆነ ነገር ስላበላቸው አይደለም። ይውላ አብርሃም እራሱ ፈልጎና ተስማምቶበት እያደረገበት ያለ ነገር ነው። ገብቷል? እኔ አይደለም ትዳሩ። የሩታ ባል እኔ አይደለም። እኔን አይደለም መጠየቅ ያለብህ አብርሽን ነው። በቃ እሱ እሱ ንገረው። በቃ እንዴት ነው? ለምን ነው ምትለኝ? እኔ እሱን ነገርኩት እኮ አቤላ ጥፋተኛ ነው። አቤላ ነው የውሉ ችግር የፈጠረብህ። ከአቤል ራቅ በለው። በቃ እኔ ነኝ ጥፋተኛ አይደል? እኔ ነኝ አልክ አይደል? ይኸውልህ፣ እኔ ካንተ ጋር መከራከር ገብቶኝ እኮ ነው። ከሁሉም ሰው ጋር የመጣው ሁሉ አቤልና አቤልና፣ እንኳን እናንተ የቅርቦቼ፣ ሁሉም ሰው እኔ ነኝ እያለኛለሁ። በቃ አልስማማላችሁ። እሺ፣ ግን ደግሞ ይሄንን አብርሃም ንገረው እያልኩ ነገርኩት እኮ ከዚህ በላይ ከነሰዓቱ ሰዓቱን ሰተውኩ ሰዓቱን እንዲወድቅ እኮ ነው ያደረገ ያለው። ገብቶሃል አይደል? ሰዓት ምናምን በ ሰዓት ምናምን አትመካኝ። ጊፍት ነው። አንተ የሆነ ሰው ጊፍት ከሰጣኒ ጊፍት እኮ አይነት። አሁን አንተ እኔ አንድ ጥያቄ ገና አዲስ ካወካ ከሄርሜላ ጋር ተባብረህ የሩታ ሩታ ልጇን ይዛ ሌላ ሀገር ስትሄድ ሌላ ሀገር ለመሄድ ስታስብ እንኳን ትንሽ እንኳን አታዝንም አንተ ከሄርሜላ ዛሬ ነገ ከመጣች ከሷ ተባብረ ይሄ ሩታን እንትን ትላታለ። ምንድነው የተባበርኩት? እስኪ ንገሩኝ። አይደብርም ጥላስ የቆየ አንተ ጭቅላት እንዳለው ሰው ሲያስብ፣ እኔ ግን ትልቅ ሰውና ወጣት ነው። እንዴት እየተረዳችሁት እንደሆነ አልገባኝም። ማለት ሄርሜላ ከአብርሽ ጋር ስላስተዋወኳት ነው ወይ ይሄንን ነገር እኔ ላይ የምታመጡት? እኛ እየተነገረን ያለው የዚህ ሁሉ ሴራ የሰዓቱም ሰዓት እንድሰጣት እንድሰጠው ያረከው ራሱ አንተ ነህ። ከጎን እኔ የለሁበትም ትላለህ፣ ግን የዚህ ሁሉ ሴራ አንተ እንደሆንክ ሰምተናለም፣ አይተናለም

መጨረሻ ላይ አቤል ነው ያሰራበት። ትንሽ አንተም እኮ አንደኛው። አሁን ደግሞ ማለት ነው እርግጠኛ እንደሆነ አታድርገኝ። አቤል ንግር ራሱ የሆነ የምታስረዳ ብለህ ነው የተሞላበት ነው። አናጋግር እራሱ እኛ እንደ ወንድም አይነት እንደዚህ እንደዚህ አይነት ነገር እየተደረገ ነው። ምን ይሰማሀል አንተ? ምንም አታስብም ስለ ሩታ እንኳን ትንሽ አታስብም። አይደለም እያልኩ ያለሁት ይሄ ነገር አለ። ይሄን ነገር ከሱ ጋር ማራቅ እንችላለን ወይ በዛ ነገር አብረን እናደርገው። ስልክ ለምን አይሆንም? ሰዓት ሰዓት ለምን እንደሆነ ነው። ከሱ ጋር መጣላት አልፈልግም። ለሱ የተሰጠው ነገር እንዴት ነው? ሌላ ቦታ ላይ እኔ እሺ፣ እንደዚህ ነገር አንተ ስራውን ነገር ሁሉ ጣጣ አንተ ምን ነገር ነገር ነገር ሄርሜላ እንድመጣ ያደረገው በመጀመሪያ ደረጃ አንተነህ ሰዓት እንድሰጠው ደግሞ ያረከው አንተነህ ይህ ሁሉ ስራ ደግሞ እየሰራክ ያለው አሁን ላይ ከአብርሃም ጋር ምናምን ሆነ ሌላ ነገር እያደረግ፣ ግን ከካሜራ ጀርባ የምትሰራው ከሄርሜላ ጋር አንተነህ ነገሮችን እያበላሽ ያለው፣ የሰው ትዳር እየበጠበጥክ ያለው፣ ገና ያልተወለደው ልጅ ስቃይ እንዲበዛበት እያረክ ያለው አንተነህ እውነቱ ልንገር። ለምን እንደባበቃለን አንተ እንደዚህ የወረደ ስራ ሰራ አይደብርህም? ምን ሰራው እስኪ ተናገሩ። አንተ እየነገረህ እኮ ነው። ምን እያደረግህ ነው? ሄርሜላን እንዲሰጥ ያደረገው አንተ ነህ። እየነገረህ እኮ ነው። ምን አደረግሁኝ ትላለህ? ሩታን ነገ፣ ትናንትና ከመጣች ልጅ ጋር ትቀይራታለህ አንተን በብር ትገዛለህ። እንደ ፈለጋችሁ ማውራት ትችላላችሁ። እንደ ማውራት ተቻለ ተብሎ የፈለጋችሁት ነገር ማውራት አትችሉም። አሁን ይኸውልህ የተጠየከው ነገር በስርዓት ማመልስ ከሆነ የዚህ ሁሉ ነገር አንተ ነህ ወይ? ከመሀላቸው ውጣና ሰላም ይፈጠር። የዚህ ሁሉ ሴራ እየነገርን ነው፣ ወይም ደግሞ ችግሩ ለአብርሽ ነገር። በቃ እሺ፣ ይሄን ነገር ደግሞ ያደረከው ከመጀመሪያውም ጀምሮ ያውቃሉ። ማን ትዳራችሁ ላይ ማን እንደገባ ማን እንደበጠበጣ እናንተናችሁ። ማን በሚያገባችሁ እየገባችሁ እናንተናችሁ፣ ትዳር የያዛችሁ የምትመስሉት ከአብርሃም ይልቅ እኛ ትዳርም እንትን እንበል እኛ አንድ ቀን ለመለያየት እንኳን ሞክረን አናውቅም ለማስታርቅ እንጂ። አንተ ግን የሚያስታርቅ ሰው ሆነ ሰላም ለመፍጠር እንትን የሚል ሰው ሆነ ለምን ዛሬ አንመጣም? ነገሩ ግን ያበላሸው አንተ ነህ። እውነቱን ተናገር ከመጀመሪያው ያክል ይሄ አሁን እንትን ነው። ጭንቅላቱ በብር ተደፍኖ ነው ምንም ብንነግረው ሊሰማ አይችል። አይ ባይዘው እኔም እንደዛ መሆንበት አጋጣሚ የተወሰነ ገንዘብ ሸጎጥ ከተደረገለት አይምሮህ እንኳን እያወቀ ጓደኞችህን ምኖችህን ትተህ ገንዘቡ የምታሳድድበት ሁኔታ አለና ያ ነገር ምናልባት ተፈጥሮ ስለሆነ የሆነ እንትን ልልህ አችልም። ምን መሰለ እውነቱ ሲገባችሁ ሁለታችሁም እግሬህ ስር መጣችሁ አቤል ይቀርታ እንደምትል አንተ ደግሞ ያጠፋው ነገር ደግሞ ሲጸጽትህ መጣ ይቀርታ እንደምትል ደግሞ ለምን እንደሆነ ታውቃለህ? እርግጠኛ እኔ ጋር እውነት ስላለ እስከ ዛሬ ድረስ ይሄ እውነት ብለህ አስረዳን። ጥሩ አደረግኩ መጥፎም አደረግኩ፣ ሰው የሚያስብብኝ ነገር ሌላ ነው ሌላ ነው። እኔ ለፈጣሪ ስታመኝ ብቻ የምኖር በቂ ነው። አንተ ስላልከኝ ስላላልከኝ ምን ማለት ነው? ሄርሜላ እራሱ እንደዚህ አግኝታችኋት አላወራችኋትም? ምንድነው ማለት ነው? እኔ ባለፈው እራሱ እኔ ስለምቀላችሁ ነው። እኔ የተሰራው የፕራንክ ቪዲዮ እራሱ ያኔ አንተ ሀሳቡን አመጣህ፣ እንደዚህ እንደዚህ ይሰራ ስትል ከሄርሜላ ጋር ሆነህ እኔ እራሱ ያኔ ያንን ነገር መስራቴ ጸጽቶኛል። በዛ ላይ ሩታን የሆነ ሰው ጠርቷታል። ገብቷል። በትክክለኛው ሰዓት ላይ እንድትመጣ ተደርጓል። የተደረገበት ደግሞ እራሱን ይቻላል። ምክንያት ሊኖረው ይችላል። ገብቶሃል? አወራክ አወራክ፣ በቃ ደሳለቅ አወራ አወራ ማንንም ብዬ ከነ ቼክም አላደረግክም። ለምን እንደሆነ ታውቃለህ? እኔ ጋር ያለው ገንዘብ ስለተደፋ ምንም ነው አለቀ። ወይም የኛ ንግግር እንደ ዝም ብሎ ሰው ችግር እኛ ምንም አንተ እንደማይሰማ ለኛ ምንም ነው ገባህ አይደለ? ግን እኛ እያልን ያለነው በትክክለኛ መንገድ ነው፣ እያወራህ ነው የነበረው። ግን ደግሞ አንተ በትዕቢት የተሞላ ንግግር እንዳለ ምትናገረን እኛ ይሄ ሴራ ላይ አንተ አለህበት የሚለው ነገር ነበር። ለማወቅ የመጣ ሰው አንተ ማሳመን ይችላል ሰው እንዳሳመን ነው ከዚህ እኔ አሁን የትኛውም ነገር ብትልቁ ምንም አይመስለኝም። አሁን ለምን እንደሆነ ታውቃለህ? ብላችሁ ብላችሁ ብላችሁ ምንም ነገር እንደማታመጡ ተረድቻለሁ። ብሩንም ልብ ንጹሕ እንደሆነ ፈጣሪ ሁሉም እንደዚህ በማታቀው ነገር እኔ ወይም በማላቀው ነገር ከሰኛል። ግን ደግሞ ፈጣሪ አንተን የልብህን የውስጣችንን ስለሚያቅ ማን ተከሳሽ ማን ከሳሽ እንደሆነ ያቃል። ስለዚህ እኔ ከናንተ ጋር የምትከራከርበትም አቀመም ምንም የለኝም። እሺ ነው ምላችሁ አላህ እ እሺ ሰዓቱ ላይ ሰርተህበታል፣ እሺ ኬርሚ እና ጋር ገናኝተህበታል። እሺ እሺ ባትለም አንተ ሴራ እንደሆነ እኮ በቃ ችግር ከሆነ ማለት ነው የሆነ ሲወጣ ተያይዘ አንተ ሌላ የሚያግዝ የሚያለቀልቅል ሰው ካለም አንድ ላይ ተሰብስባችሁ ገደል ትገባላችሁ። የዛኔ ማለት ነው እውነቱ ሲወጣ ብሽታም ሲነቁ የዛኔ ተሰብስባችሁ ገደል ትገባላችሁ። የሆነ ቦታ ላይ ነው የምትወድቁት። ይሄ አሁን የሰራኸው ግፍ የሰራው ነገር የሆነ ሳጥልሀል አሁን ላይ ምንም ላይ ይመስል ይችላል። አቃሉኝ ምንም ላንተ ምንም ነው በቃ አሁን ላይ የሰው ትዳር መበጥበጥ ምንም ነገር ሊመስል ይችላል አሁን ላይ ግን በኋላ ግን ትዳር ነው የሚበጠበጠው፣ ህይወት ነው የሚበጠበጠው። አብርሃም ቀጥረነው አላልካ፣ ደውልለትና ጠራው። ከዛ ከኔ ጋር ያው ራዚ ይውልን አንተም አንተም ሁላችሁም ፈረንጁም፣ እዩም ሁላችሁም፣ የለም ብዙ ነገር አደርጋችሁ ግን ምንም ደከማችሁ እንጂ ምንም ያመጣችሁት ነገር የለም። ልወደድ ባይ ነው ይሆናችሁ፣ ሰው ይውደደኝ ምናምን ብላችሁ ነው የምትሠሩት። አሁን አብርሃም ጥራውና ከአብርሃም ጋር ነው የአንተ ንግግር። ልወደድ ብላችሁ የጠላት ነገር ምንም ብትል ልሰማህ አልችልም። እኔ እንዳንተ እንዳንተ ንግግር ነው እንቆጥሮ ምንም ማስተዋል እንደማይችል ሰው አንተ ሩታን አዲስ ከመጣች ሴት ትቀይራት አለ ነገ ከመጣች ሴት ጭንቅላት እንዳለው ሰው ወጣት ነህ አይደለ? ወጣት ነህ እንዴ? ሰማዎቹ ሰማዎቹ እንዴ? እና ካሜራውን አጥተን ያለበት ቦታ ሄደን ነው እቱ ካሜራው እዚህ ይምጣ አብራ ነው አይ እዚህ አይመጣም ሰሞኑ ሰሞኑ ከዛ የእናንተ ናችሁ ያገባችሁ ይመስላል ሩታን ያገባችሁ አዎ እኛ ነን እሺ ምን ከዛ በቃ ትዳሬን በጠበጥኩ ግን አንተን እኛ ነን ግን ያገባናል እሺ እኔ ነኝ የበጠበጥኩት ምን ይፈጠር ምን ይፈጠር ከመሀል ትውጣ ባልወጣ ምን ታመጣላችሁ ይኸውልህ አቤላ ህይወትህን ነው የሚበላሽው ከመሀል እየገባ የሰው ይወጣ በጥብጥ ሰማኸኝ አይደለ ህይወትህን ነው የሚበላሽው እስከመጨረሻ አንተም ሄድ መጨረሻ ላይ ገደል ነው የምትገቡት፣ መሀል ነው የምትቀሩት። ታወራለህ ታወራለህ፣ አልሰማህም። ፈረንጁ ከዚህ በፊትም አውርታሃል፣ ሁላችሁም አውርታችኋል። እየመጣችሁ ይፈለጋችሁ። ይህን ጭንቅላቱ አንተ በብር ተሞልቶ ተደፍኗል። እናንተ ብዬ ዛሬ ከመጣች ለሩታ ትቀየር ሰው አይደለችም። ዛሬ ላገኛት ሴት በብር ለቀየረ ሴት ሩታም ትቀየር ሴት አይደለችም። ይህን ነገር ጭንቅላት ላይ ይቀመጥ። ሩታ በጣም ተወዳለች። አንተ በጣም ተወዳችኋለች እንዲህ ስላደረጋችሁ